ስለዚህ እዚህ ቦታ ላይ ከዋርጅን ተቀብለ የሙመያን አልቀበለም ብትል ጥፋቱ ያንተ ነው። ይህ ማወቅ ከዋርጅ ሲባል ተቀብለ ሲባል ተቀበለ ወደ ፍላቸው አስጠግተናቸው ራፊናት ብለን ወደ ስራቸው አስጠግነታቸው። ሙመያ ሲባል አይ ማለት ታገበይደ ሱፊያ ወደ ልብሳቸው ወደ ሱፍ መልበሳቸው ወይም በሌላው በመጠው ነስመናቸው ተቀብለ? ተብ ሊግን ላሉበት ስራ ላሉት ነገር ተቀብለ ብለ ሙመያ ተብሎ ሲባል ጊዜ አይ ማለት አንተ ራስ በዛ ሸይጣን ተጠናውተህ ማሳያ ነው። ላ ስለዚህ ሌላውን እንጃ ወደ ስራው አስጠግጠን እነኛ ወደ ስራቸው ስናስጠጋ ለምን ትቆጣል? ከባሪ ሲባል ያልተቆጣ ለምን ሙመያ ሲባል ትቆጣል? ይህ እንሳፍ ነው። አቅም የሚፈልግ ሰው መገለጫ

መጀመሪያ ሙመይ ያመጣ ጊዜ በቋንቋ የለውም ብሎ ያወሱ ነበር። በየቦታው ራ እናደርጋለን ሙመይ የሚባል ነገር በቋንቋ የለውም፣ አብዱልሀሚድ ለተሞ ያመጣው ጉዳይ ይሉ ነበር። ብዙም ሳይቆዩ ደግሞ በቋንቋ ደረጃ አለ፣ ከላይ አለ፣ ይዋረዳ የለም ስለሚባል በቋንቋ ደረጃ እንኳን አለው ሲል ጊዜ ሁላቸውም ዞረውም በቋንቋ ደረጃ አለው። ከዛ በኋላ ወርደው ደግሞ አይ ሙመያ የሚል ነገር አለ፣ ግን እኛ አይደለንም አላህ ሁሌ። ስለዚህ እንዲህ ከመዋሸቅና እንደው እንደ ህፃን ልጅ በጭቃ እንደሚጫወት ህፃን ልጅ በጭቃ ከመጨማለቅ ይዘን ሙመያ የተባሉበት ስያሜ በዚህም ይዘን በነሱ አቋም ያለ በአጠቃላይ ሙመያ ይባል ከነሱ ጋር የሚንቀሳቀስ ካለ ከነሱ ጋር የሚሄድ ካለ የሰለፎችን አቋም የምና